እኛ ሷንን የምንሄደው ቻው ላይ ምንልሽ ነው አንቺ ነሽ በቃ አንቺ መጀመሪያ ቻውን ብለን ማለት ችግር አለው። እንደዚህ የምትሆኝበት ምክንያት አለሽ። ተርካ ሀገር ወተን ትንሽ አሁን እኮ ችግር እኮ ነው። ግን እሺ በቃ ይሁን አግስት ነው። እሺ ሰላም ሰላም፣ የእኛ ተወዳጅ ያኔ ተወዳጅ እና እንቁ ቤተሰቦች እንዴት ናችሁልኝ? አለሁኝ፣ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁን ያብዛልኝ ያው በቪዲዮ ከመጣሁ ትንሽ ቆየሁኝ። በእኔ ቤት ደግሞ ከመጣሁ ጭራሽ ወር ምናምን ያልሆናልና ትንሽ ቻናሌም ቀዝቀዝ ብሏል። እና ይህን ቪዲዮ ከመጀመራችሁ በፊት ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀያ ሺህ ልገባ ትንሽ ነው የቀረኝ እና ሀያ ሺህ ያስገባችሁ ማለት ነው። ዛሬ እንግዲህ እንግዳ ይዤላቸው መጥቻለሁ። ከዚህ በፊት እዚህ ቤት እኔ ቤት መታባት አቅም ግን ቪዲዮ ላይታችሁ ታውቃላችሁ። ጓደኛዬም እና የጓደኛ ወንድም ነው ያው ወንድሜ ነው እና ዛሬ እንግዲህ እንኳን እንደናመጣግን አመሰግናለሁ። እንኳን እንደራስን አስተዋውቀልን። እኔ ናሁም እባላለሁኝ የሷ ጓደኛ ወንድም ነኝ። ያው የሷም ወንድም ማለት ነው እንደዛው። ዛሬ እንግዲህ ትንሽ በዓል ነበረ ሰሞኑ። እንዴት ነው ግን የበዓል ክትፎ በላ ነው ጠጣ ነው፣ ነው ግን የሚባለው? ጠጣ ነው። በአፍ አልቀረን በአፍንጫ አልቀረን ሱ በደንብ ነው የበላ። ምን ልበላችሁ ብቻ እንዴት ነው ክትፎ በክትፎ በቃ። ታውቃላችሁ እንዴት ነው ጉራጌ ላይ ምናምን መስቀል ሲከበር፣ በቃ ሞቅ ደመቅ ሸብረቅ ይላል። ና በጣም ነው መሰለኝ

የመጀመሪያው ገስት ነው እንኳን ደህና መጣ ብለናል።

አሁን ገና ብዙ ቻው የምንላቸው ሰዎች አሉ። ማለት የባለፈው ክትፎ አይበቃም። እሱማ እኮ እኛ ቤትም አለ ነው ቤተሰቦች። አሁን ይዞ የመጣሁት ማለት ነው ትንሽ የበላ ነው ምናምን እንትን ስላለ ትንሽ የበላ ነው፣ እንድንሸራሸር ከሀገር ወጥተን ትንሽ አሁን እኮ ችግር እኮ ነው። ግን እሺ በቃ ይሁን እንግዲስቲ ነው። እሺ ችግር የለም። እኔ ከዚህ በኋላ ያው እኔ እኔ እኔ እኮ ነኝ እና ከቤት አስወጥቼ እስቲ ሪላክስ እናድርግ በሚል ተልካሻ ምክንያት ከሀገር መሄድ አልፈልግም። ሂድ ከፈለክ። በቃ በቃ ተተናል። ቤተሰቦች ዛሬ እንግዲህ ከሀገር ልንወጣ ነው እና በጣም ብዙ ቻው የምንላቸው ሰዎች አሉ። ያው እኔ ብዙ ጊዜ ብቻዬን ቪዲዮ ላይ አይታችሁኝ አታውቁም፣ ታውቃላችሁ ቤተሰቦች። ዛሬ ግን ያው እንግዲህ ብቻዬን ከወንድሞችና ከጓድ ምንድ ነው ምንድ ነው ማውራው ብቻ ግን ቤተሰቦች ከኔ ጋ በቂ ነው። ከወንድሟ ጋር ልንሄድ ነው፣ በቃ አዎ፣ ልንሄድ ነው። ና ቻው። ጓደኛችን ነግረሻታለሁ፣ መሲ ግን አሁን ደውዬላታለሁ፣ እኔ ውጭ ብያታለሁ። ቤተሰቦች እንግዲህ እሷን ትተናት ልንሄድ ነው ያው ምንም ማድረግ አንችልም ብዙ ሰው ነው ትተን የምንሄደው መጀመሪያ እንግዲህ መሲን ቻው እንላታለን ግን ቤተሰቦች ፕራንክ ነው እሺ እንዳይ እንዳይ ሰድቡ ግን መጀመሪያ ስጠሪን ግን በቃ ደስ ብሎኝ ነበረ አይ እንሄዳለን እኮ ልንሄድ ነው አይደለም ልንሄድ ነው ልንሄድ ነው ግን መጀመሪያ ያው መሲን ጠርተናት እሷን ቻውን በላት። ና ከዛ በኋላ ቀጣይ ደግሞ ብዙ ቻው የምንላቸው ሰዎች አሉ። አንዳንድ ሰዎች ጋር ዞረን እንመጣለን። መጀመሪያ ግን ለመሲት ቆየው፣ ከደወልኩላት ደውልላት አለ። ድጋሚ ነውጭ ብላ ምንድ ነው ደግሞ ያስከው ስልክ በዚህ ዘመን። ኦኬ ለካ ስልክ ባለፈው አበላሽ ጠለሱ። መሲታ ቆየሽ እኮ ምን ነው ቆየሽ? አረ ነኝ ነኝ። ቶሎ በይ በር ላይ ቆመናል። ቶሎ በይ ቶሎ በይ ነይ፣ በር ላይ ቆመናል። አንድ ላይ ሆነን ነው። ምን ምትል ግን ይመስላል? ብድርን ግን መመለስ ረቆ ይሰራላታለሁ። አዎ ስልክ ገዝታ ማምጣት አለባት። ነይ እዚህ ጋር ነን። ነው እንዴት ነው አይልሽ፣ እንግዳ ቤት አለ። አንተ የለም ነው ማለት ወዴት ናቸው? አይደለም፣ ስሚኝማ ማለት በጣም ብዙ ጊዜ ያቀድ ነው ቅና ሌላ ቦታ ለመሄድ አቅደን ነበር፣ እና ያው ዛሬ ነው፣ ግን ሙይና ነው ወይስ ነው ነው እንዴ? ማለት ምን ማለት ነው ስትይ ምን ለማለት ፈልገሽ ነው? እኛ አንሄድም ማለት ሌላ ቦታ ሄደን መዝናናት ምናምን አንችልም? ከመጀመሩ እንዴ? ከዛ ላይ እንጀምራለና። ዛስቅ ባይሆን እነግርሻለሁ ብዬ ነበር፣ ግን ያ ሁለታችን ብቻ መሄድ ስለፈለግን ነው። ማለት ምን ማለት ነው አልገባኝም። ማለት ማለት ነው፣ ምን ማለት ነው አልገባሽም? ለኔ ነው። የት ነው እሱም የምትሄዱት? እዚህ ማለት ብዙም አንርቅም፣ ያው ወይ ዝዋይ ወይ ሐዋሳ ከሁለት አንድ ቦታ ነው ልንሄድ የምንችል ነው። የምርሽን ነው? እና ቦርታ ተሸክመን እንቀልዳለን። የምርን ነው። ልብስ ነው ልብስ ነው። እስቲ ማርያምን በሉ እንዴ! አረ ያሳቀጭ ነው አይደለም? የምር በቃ ምን ያቀልልኝ ጉድ ማለት አሁን ከአንቺ በኋላ ሄደን እሱን ደግሞ ቻው ልንለው ነው። አረ አንተስ ቤት ያውቃሉ? አዎ ነገራቸው። አረ እሺ፣ እኔስ አንቺስ ምን ማለት ነው? ማለት አንቺ አንደኛ፣ አንቺ እንድትኖሪ አልፈለግንም። ሁለታችን ብቻ ነው ያልፈልግን። ዊናም እንዲኖር አልፈለጋችሁም? እንዲህ ማለት ወንድሜ ነው። እቱ ነኝ፣ ችግር አለሁ። በጣም አልገባኝም። በመሰረቱ ለምንድነው የማይገባሽ? የተሳሰበ ነገር እኮ አይደለም። አይደለም ለኔ ነው። በቃ እኔና እሷ ጉዞ ልንሄድ ነው። እና ሲጀመር ቪዲዮ እየሰራ ነው። ቻው ልንልሽ ነው። አንቺን ብቻ ሳይሆን ሲጀመር ቻው እያልን ነው ጓደኞቻችንን እና አንቺንም፣ ቻው አንቺ ትቀርሚያለሽ ብለን ነው። አንቺ አዎ፣ መጀመሪያ ከአንቺን ጀምር ከሰፈርም እንጀምር ብለን ነው። እቺ ልቀቅ እንዲህ ብሎ ነገር አለው። አልገባኝም ማለት አይ፣ ካልገባሽ በቃ እኔ እናንተ እየሄድን ይገባታል። የምራችሁ ነው። አይ ቤትም ምናልባት የሚቆጡ ማለት የሚቆጡት ከሆነ አንቺ እንድታስረጅለት ምናምን ነግሬያቸዋለሁ። ግን ያው ከጠየቁሽ ትነግሪያቸዋለሽ ትንሽ ልንቆይ ስለሚችል እስከ ስንት ቀን? ሳምንት ሳምንት ሳምንት እንቆያለን። ሳምንት አይ እንደዛ እንኳን አንቆ እንደዛ ላቆ ጭራሽ አዳርም አለ። የምራችሁ ነው። ማለት ታዲያ አይደለም፣ በዚህ ሰዓት ሻንጣ ይዘን ምናምን የምንቀልድበት ምክንያት አለ? በጣም እየገረመ አይ የምር የምራችሁ ነው። አዎ የምራችሁ ነው። ወይስ እንሂድ ልትሉኝ ነው? ተዘጋጅ ሳትሉኝ አልገባኝም። አንቺ አንቺ እንድትመጪ አልተፈለገም። አሁን ምንም እንትን በቃ እኔና እሷ ነን የምንሄደው ብቻውን የሚልሽ ነው። አንቺ ነሽ በቃ አንቺ። መጀመሪያሽው እንበልላን ማለት ችግር አለው። እንደዚህ የምትሆኝበት ምክንያት አለሽ? ቀንተሽ ነው እንዴ? ደስተኛ አይደለሽ? አረኝ መቸጩ አይደበርሽ? እንደዚህ ስላደረግን አሁን ቀንታ ነው እንዴ? እውነት ቀንተሽ ነው? ቀንተሽ አረኝ መሄ መሄድ ትፈልገልሽ ከኛ አልኩ። ኧረ እኔ ብያችሁ ነው። እንደ መሄዳው አልገባኝም። አይ ምናልባት አካዋንሽ ምናምን ደስ አይልም። የሆነ እንትን አስመሰለች ሲጀመር እንደዚህ ምትሆኝ ማለት ለምን እንደደበሽ ራሱ አልገባኝም። እኔ ለምን እንደዚህ ምትሆኚ አታስፈልጊም ማለት ምን ማለት ነው? አይ አንቺ አታስፈልጊም ማለት ሲጀመር እንዴት ነው የምታወሩኝ? አይደለም ማውራት ሳይሆን እኛ ኮ በቃ ሰው እንዴ ልንዝናና እንጂ ኮ ሌላ ነገር እናድርግ አይደለም ያልነው አይደል? እና አንቺ እንደዚህ ምትሆኝ በት ምክንያት ምንድን ነው? ሲጀመር እንዴት ትሆኛለሽ ብዬ ሲጀመር አላስብም ነበረ። ወንድምሽ ስለሆነ ምናምን ነው አረና ወንድሜ ስለሆነ ነው ወንድሜ ስለሆነ ነው። ስነ ስርዓት ይኑር። እና ታዲያ ሁሉ መስሎኛል። ለምን እንቀልዳለን? አልጠብቅሽም ነበር። ጓደኛ አይደለሽ? ስነ ስርዓት ይኑር። ምንም ይህ ስነ ስርዓት የሚያስፈልገው ነገር አይደለም። በቃ አንቺ ሲጀመር በማይሆን ነገር ነው እንትን እያልሻለሁ። ሲጀመር ዲስሪስፔክት እያለከኝ ነው አይደለም? አይደለ? ሲጀመር በስነ ስርዓት እያናገረሽ ነው ያላችሁ። የት ነው ቫኬሽን የምትሄዱት? ምን ማለት ነው? ምን ምን ችግር አለ? ምን ማለት ነው? ምን ጋር ብሄድ ችግር አለ? ካንቺ ጋር ብሄድ ችግር አለ? እኔና እሱ አንድ ነን። አልገባኝም። እሱ ማለት ከኔ ጋር ብሄድ ችግሩ ምንድን ነው?

ማርያምን ስነ ስርዓት ይኑር። በጣም ለማንኛውም ግን እንኳን አንተ ስነ ስርዓት ይኑ። ግባ ወደ ቤት እናወራለን በኋላ። ለምንድን ነው የሚገባው? አንቺ ዝም በይ። ከእሱ ጋር ሳወራ ነው ነገር ካልሽ በኋላ ምንም በቃ የሚያስወራን ድረስ የለም አንተ ራሱ በዛ ካላስፈለግሽ ደግሞ ስለ ና ይመለከትሽም። በቃ አንተን ላይ መለከተኝ አይችልም። ግባና ቤት እናወራለን ማለት ነው። ጋራ እናወራለን ቤት ነግሬያቸው ነው። አይ ንገራቸው ካለ አንቺ ብለህ ብለህ ዮርዲ ልቀቂኝ። ምን አሉ፣ አደራለሁ ስትላቸው ምን ይሉኛል? እሺ ገብተን እናወራለን። ለማንኛውም ሂድ፣ ግባ ጋር

አንቺ እኔን እንዲህ ነው የምትይኝ ማለት ነው? እጅ ደዛ በጣም ነው የምታ እንደዚህ ነው በቃ በቃ እንዲህ በዘሬ ትስቃላችሁ። ደግሞ እዚህ ለማንኛውም ቤተሰቦች አግኝተናታል፣ ሰርተንላታል። እንግዲህ አንተ ደግሞ ብድርህን በደንብ አድርገህ መመለስ አለብህ። አይመለሳል። ይኸው በበተን አስቀረሽኝ። እግዚአብሔር ስራሽ ብዛት። ደግ አደረግኩኝ። እና ቤተሰቦች ቀጣይ ቪዲዮ ላይ ደግሞ እንሄዳለን፣ በቀጣይ እንሄዳለን። አሁን ቀልድ ምናምን ጀምር ራሱ የምር እንደሆነ ማሰቤ እራሱ ሞኝ ነኝ ማለት ነው እንግዲህ ቤተሰቦች እስካሁን ከእኛ ጋር ስለ ነበራችሁ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰንብቱ። እናውራ እናንተ።